አድማጮች የዕለቱን ትኩስና አበይት ሰበር መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በባህር ዳር የፋኖ ኃይሎች የቦምብ ጥቃት መሰንዘራቸው ተሰምቷል። የምክክር ኮሚሽኑ በሚንቀሳቀስበት ስቴዲየም በር ላይ የተወረወረው ቦምብ ባህር ዳርን ቀውጭ አድርጓታል። ዝርዝሩን ይዘናል እናስደምጣችኋለን። የፋኖ ኃይሎች በምስሉ እንደምትመለከቱት ኦሮሚያ ጉንብቾ ወረዳ ገብተው ኦፕሬሽን መፈጸማቸውም ተሰምቷል ከተማዋን ተቆጣጥረው ሲጎማሸሩ እንደነበርም ተነግሯል። ዝርዝሩን ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል እየተለየ ያለውን በሚግ ሃያ ሦስት የሚታገዝ ወታደራዊ ዘመቻም እንዲካሄድ ትእዛዝ መስጠቱም ተሰምቷል። በዚህም አዲስ ወታደራዊ እንቅስቃሴም ሊጀመር መሆኑን አረጋግጠናል። በዝርዝር እንዳሰሰዋለን። በዘመቻ አንድነት ውጊያዎች በሁሉም የአማራ ግዛቶች ተጧጡፈው እንደቀጠሉ ናቸው ናቸው የፋኑ ኃይሎች በጎንደር ዛሪማ ቀጠናም መብረቃዊ ጥቃት ሰንዝረው በርካታ የአገዛዙን ሰራዊት መደምሰሳቸውም ተሰምተዋል። በዝርዝር እንቃኘዋለን። በጎጃምም እንዲሁ የፋኑ ኃይሎች መብረቃዊ ጥቃታቸውን እንደቀጠሉ ነው። ከአገዛዙ ጥምር ጦርም እየከዳም የፋኑ ኃይሎችን የሚቀላቀለው ቁጥሩ በርክተዋል። በሸዋም እንዲሁ የፋኑ ኃይሎች ከፍተኛ ድልን ተቀናጅተዋል። በመረጃችን እንዳሰሰዋለን። በወሎ አዛዦች የተደመሰሱበት እንዲሁም ሬሳና ቁስለኛ ማንሳት እስኪ ከብድ የበዛበት ትልቅ ውጊያ ተደርጓል። ቆቦ ላይና ከወልዲያ ኮልዲያ ወደ ባህር ዳር መስመር ትልቅ ጦርነት ተካሂዷል። እንዳሰሰዋለን መከላከያ በሰበር ዜና የሸኔን ከፍተኛ አመራር ገደልኩ ስለማለቱ እንዲሁም በሲዳማ ክልል ሊነሳ ይችላል ተብሎ ስለተፈራው የመንግስትና የሲዳማ ክልል ኃይሎች ጦርነት፣ እንዲሁም ባለቤቷን በቅናት ተነሳስታ በመጥረቢያ ስለገድል ች ግለሰብም በሰፊው የምንመለከታቸው አበይት ጉዳዮቻችን ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም፣ እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። በቅድሚያ በምዕራብ አርሲ ዞን ነገሌ አርሲ ከተማ ባለቤቷን በቅናት በመነሳሳት በመጥረቢያ መታ የገደለችው ግለሰብ በእስራት ተቀጣች። መምህር ጉተማ ውኩናም መምህርት ጣይቡ ቱሪ ለ27 ዓመታት በትዳር መቆየታቸውና አራት ልጆች ማፍራታቸው ተገልጿል። ጥንዶቹ ሰላማዊ የሆነ የትዳር ጉዞ የነበራቸው ቤት ለመስራት ዝግጅት ላይ ያሉም ሚስት ባል በትዳሩ ላይ እንደ ቀድሞ አልሆናለ የሚል የቅናት ጥርጣሬ በመያዝ አለመግባባት ጥቃቶች መፈጠራቸውም የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድር ጅቡ ለብስራት ሬዲዮ ተናግረዋል። ሚስት ችግራቸውን ለመፍታት ስትጠር በነበረበት ሰዓት ሌላ ሁለተኛ ሚስት ሊያገባ ነው የሚል ያልተረጋገጠ ወሬ ሰምታም እንደተኮራረፉና ሲጨቃጨቁ እንደነበረም ተጠቁሟል። በዚህም ሚስት ባልበተኛበት ሌሊት ዘጠኝ ሰዓት ላይ ሚስት በእንጨት መፍለጫ መጥረቢያ አንገቱ ላይ ደጋግማ በመምታት ህይወቱ እንዲያልፍ ማድረጓን ፖሊስ ገልጿል። ተከሳሿ ድርጊቷን ከፈጸመች በኋላ እስከ ንጋት ቆይታ እጇን ለፖሊስ ትሰጣለች። ፖሊስም በስፍራው ተገኝቶ የሟችን አስክሬን በማንሳት ለምርመራ ወደ ሆስፒታል በመላክ ወንጀል የተፈጸመበትን የእንጨት መፍለጫ መጥረቢያ በማስረጃነት በመያዝ የምርመራውን መዝገቡን አጣርቷል። በማስረጃውም ሚስት ድርጊቱን ሙሉ ለሙሉም መፈጸማን በማመኗም በአንድ ወራት ውስጥ ምርመራ መዝገቧ ተጣርቶ ለአቃቢ ሕግ የቀረበ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀለኛ ሕግ 539 ክስ መስርቷል። በአቃቢ ሕግ የተመሰረተው ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ከሰሞኑን በዋለው ችሎትም መምህርት ጠይብ ቱሪም መምህር መሆኗ ወንጀሉ ሌሊት ላይ መፈጸሙን እንደ ማክበጃ ታይቶ እጅ በመስጠቷና ቀደም ሲል መልካም ባህሪ የነበራት በመሆኑ ግምት ውስጥ ገብተውም በሀያ አምስት ዓመታት እስራት እንድትቀጣ የተወሰነባት፣ በመሆኑም የምዕራብ አርሲ ዞን ፖሊስ ዋና መምሪያም የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድር ጅቡ ለብስራት ሬዲዮ ተናግረዋል። እዚሁ ኦሮሚያ ላይ ስንቆይ መንግስት በሰበር ዜና ይዞት በወጣው መረጃ መከላከያ ሰራዊቱ ሾዴ የተባለውን የሸኔውን መሮ ዋና ሰው ገደልኩ ብሏል። ሾዴ እየተባለ የሚጠራው የሸኔው መሮም ዋና ሰው እንደሆነ የሚታወቀው መገደሉ ተገልጿል። የመሮ ዋናው ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶም ታንዛኒያ ዳር ሰላም ድረስ ከመሮ ጋር ተጉዞም የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃም ተገድሏል ሲል የመከላከያ ሰራዊቱ ገልጿል። ሾዴ የተባለው የሽብር ቡድን አመራር ከታንዛኒያ መልስ የአጠቃላይ የውልጋ ዞኖች አዛዥ ተደርጎም በመሮ ተሾሞ የነበረ መሆኑም የሚታወቅ ነው ሲሉ የመከላከያ ሰራዊቱም በይፋዊ ገጹ አሳውቋል። ሾዴ የተገደለው ምስራቅ ወለጋ ዞን ሀሮሊሞ ወረዳም ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ሳይክል ተደብቆ ሲጓዝ የጸጥታ ኃይሎች ባገኙት መረጃም አመሻሽ ላይ እርምጃ ተወስዶበታል ሲል የመከላከያ ሰራዊቱ ገልጿል። ከሾዴ ጋር አብረው አጅበው ሲጓዙ የነበሩም በርካታ የሸኔ ሽብር ቡድን አባላትም ተደምስሰዋል ሲሉ የመከላከያ ሰራዊቱ ገልጿል። ሰራዊቱ ከዚህ ቀደም ገደልኩት ያለውን የሸኔ አመራር ከሰሞኑ የመንግስት ሹመት እንደተሰጠውም ይታወሳል። በቀጥታ ወደ አማራ ክልል ጉዳዮች ከማለፌ በፊት የሲዳማ ክልል ጉዳይን እንመልከት። የሲዳማ ክልል ፕሬዝዳንት ወደ ሽምቅ ውጊያ ያመሩ ይሆን ተብሎም በከፍተኛ ሁኔታ በብልጽግና ባለስልጣናት ተፈርቷል። ሰሞኑን ሲዳማ ክልል በማህበራዊ ሚዲያ መነጋገሪያ መሆኑም የሚታወቅ ነው። በክልሉ ተወላጅ ድምፃዊ ቶኬቾ ማቀጣጣይነት ነገሩ ይመስላል የክልሉ ርዕሰ መስተዳደር አቶ ደስታ ሊዳሞም ለያዥ ለገናዥ አስቸግረዋል የክልሉ መሪዎች እጅግ በሙስና እንደተጨማለቁም ይነገራል ክልሉ የሚዘወረው በዘመድ አዝማድ ነው ዛሬ እንደተሰማው ከሆነ የክልሉ ርዕሰ መስተዳደር ከፌዴራል ከአብይ አህመድ የተላኩ ባለስልጣናትን አላናግርም ብለው እንደመለሱም ተሰምቷል ሰውየው በንዴት እንደ አብዲሌ እንዳይሆኑ ያሰጋል ሲሉም የፖለቲካ ተንታኞች ይናገራሉ ሴራ ተሰርቶባቸው ሊሆን እንደሚችልም መጠርጠር አይከፋም ይላሉ የፖለቲካ ተንታኞች። ኦሮሚያ ክልል ሐዋሳ ከተማን ለመጠቅለል መቋመጣም የሚታወቅ ነው። ከሰሞኑ በነ ሽመልስ አብዲሳ የሚመራው ኦህዴድ የሚዘውሩት ነፋና ቲቪ የሐዋሳ ሀይቅን ምስል ለጥፈው ኦሮሚያ ተጎበኘች ሲሉ መረጃ ማሰራጨታቸውም የሚታወስ ነው። ምናልባት አንዳንድ የፖለቲካ ተንታኞች እንደሚሉት የሲዳማ ክልል አመራሮች የኦሮሚያ ስልቀጣ ስል ቀጣ በመቃወማቸው የኦህዴድ ሰዎች የሲዳማ አክቲቪስቶችን አርቲስቶችን ኦህዴድ ብር ፈሰስ አድርጎላቸው የክልሉን ሕዝብ ሊያስነሳ አስቦ ሊሆንም ይችላል የሚሉም መላምቶችም አሉ። አብዛኛው የብልጽግና ሰዎች በሙስና መዘፈቃቸውም የሚታወቅ ነው። ሰሞኑን እንኳን የአብል ሊቀመንበር የነበረው አቶ በለጠ ሞላ በፓርላማ ተገምግሞ ነበር። በዚህም ግምግማ በለጠ ሞላም 500 ሚሊዮን ብር የት እንዳደረሰ ሰው አልታወቀም፣ ተናገር ተብሎ ተጠይቆ ነበር። እስካሁን በለጠ ሞላ ለፓርላማው ምንም አይነት ምላሽም አልሰጠም። እነሽመለስ አብዴሳ የሲሚንቶ ደላላም የብረት አስመጭ የሆነው በቢሊዮን ዶላር የሚቆጠር የሀገር ሀብት ሲያሸሹም ማንም ተዋላላቸውም። ሁሉም የብልጽግና ሰዎች በሙስና የተዘፈቁ ይመስል አንዱ የአንዱን ህገወጥነት ወጥነት ይሸፍናል። በሲዳማ ክልል አመራሮች ላይ ኦህዴድ ምናልባት ሴራ እያሴረም ሊሆንም ይችላል። በዚህም የክልሉ ፕሬዚዳንት በኦህዴድ ላይ ጦርነት ሊያውጁ ይችላሉ ተብሎም በብልጽግና በኩል ከፍተኛ ፍርሃት ነግሷል። በመቀጠልም ወደ አማራ ክልል ጉዳዮች ያልፋለው። አገዛዙ የአማራ ሕዝብ ላይ ባወጀው ጦርነት ስድስት ሙሉ እዞችን ጨምሮ የአየር ወለድ ኮማንዶና የባህር ኃይል እንዲሁም የአየር ኃይልን አሰልፈዋል። ይህም ሆኖ ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ በከፊሉም ሆነ በሙሉ ለሙሉ መቋቋም ባለመቻሉ በመቶ ሺዎች የሚቆጠሩ ወታደሮች ሞትና ቁስለኞች እንዲሁም ምርኮኛ ሆነውበታል። ገዢው ቡድን በመጪው ሚያዚያ ወር የተለየ ያለውን ወታደራዊ ኦፕሬሽን ለማካሄድ እቅድ ማውጣቱም ተሰምቷል። ጠቅላይ ሚኒስትሩ አዲስ ዘመቻ ተፈጻሚ እንዲሆን በጠቅላይ ኤታማዦር ሹሙ ቢሮ በኩል ለሁሉም እዞች መምሪያ አስተላልፈዋልም ተብሏል። የአማራ ህዝብ የእጅ ዱላ ራሱ መያዝ የለበትም በሚል ንግግሩ የሚታወቀው ሌተናል ጀነራል መሐመድ ተሰማም በብር ሸለቆ፣ በገርባ ሐሳና በሀረር የጦር ካምፕ የሚገኙ የምስራቅ እዝ የበታች አዛዦችን ሰብስቦ በጎጃምና በጎንደር ቀጠናም ሊወስዱ ስላ ያሰቡት ኦፕሬሽን የተናገረው አፈት ልኮም ወጥቷል። በዚህም ጠቅላይ ሚኒስትር አብይ አህመድ በአማራ ክልል እየተለያለውን ያለውን በሚግ 23 የሚታገዝ ወታደራዊ ዘመቻ እንዲካሄድ ትዕዛዝ መሰጠቱም ተሰምቷል። ጠቅላይ ሚኒስትሩ አዲስ የተለየ ባሉት ዘመቻም ከፍተኛ ኃይልን ጨምሮም እስካሁን ያልተጠቀሟቸውን ከባባድ የአየር ላይ መሳሪያዎችን ለመጠቀም ማሰባቸው ነው የተነገረው። ጠቅላይ ሚኒስትሩና የመከላከያ ሰራዊታቸው ቸው ይህንን ሽር ጉድ በሚያደርጉበት ሰዓት ፋኖ በዘመቻ አንድነት ኦሮሚያ ተከስቷል። ይህ አማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ጦር አዛዥ ሃምሳ አለቃ ፍቃዱ ጥላሁን የነበልባል ብርጌድ አስተዳደር ኃላፊም ፋኖ በላይነ አድማሱ ጥምር ስራ ከገጠናቸው በርካታ ኪሎ ሜትር በመጓዝ በኦሮሚያ ክልል ምስራቅ ሸዋ ዞን ጉንብቻ ወረዳ ጦሰኝ ከተማ በዘመቻ አንድነት የአብይ አህመድን ሰራዊት ላይ ጥቃት በመክፈትና ከተማዋን በመቆጣጠር ከፍተኛ ድልን መቀናጀታቸው ተረጋግጧል። በምስሉ እንደምትመለከቱትም የፋኑ ኃይሎች በኦሮሚያ ክልል ሲንጎ ማሸሩ ታይተዋል። በዚህ ያላበቁት የፋኖ ኃይሎች በዘመቻ አንድነት የአማራ ፋኖ በሸዋ ናደው ክፍለ ጦር ታላቅ ጀብዱን ፈጽመዋል። ውረድ እነ ውረድ ተባባሉና አስጨፈሩት ካፋፍ ቆሙና እንዳሉት አበው አማራ ፋኖ በሸዋ ናደው ክፍለ ጦር በዘመቻ አንድነት ባደረገው የደፈጣ ውጊያ የብልጽግናን ጦር አይቀጡ ቅጣት ቀጥቶም የብልጽግና ጦር እየሸኘ የነበረው ንብረትንም ከጥቅም ውጪም አድርገውታል ሲሎም የመረጃ ምንጮች ጠቆመም። የአስማረ ዳኜ ፈለግ ተከታይ፣ የአስራት ወልደየስ ፈለግ ተከታይ በትሩ መብረቁና አደው ዱካው አይታይ የተባለላቸው የአማራ ፋኖ በሸዋና አደው ክፍለ ጦር አናብስቶች ዛሬ የአገዛዙን ሰራዊት ከለሚና ከመርሃቢቴም ሬሽን እየተቀባበሉ ባሉበት ጃማ ወንዝ ዙሪያ አጥበር ብርና ጥቁር ድንጋይ የተባለ አካባቢ ላይ ከናዶ ክፍለ ጦር መቅደላ ብርጌድ ከሁለቱ ሻለቆች የተውጣጡ ኃይሎች በአርበኛ ፊት አውራሪ ባዩ አለባቸው እየተመሩ የብልጽግና ኃይል ላይ በብሬን በስናይፐርና በድሽቃ አርገብግበውት ቀላል የማይባል ሙትና ቁስለኛ እንዲያስተናግድ አድርገውታል፣ ሲሉ የመረጃ ምንጮች ገልጸዋል። ውጊያው ከረፋዱ 3 ሰዓት ከአምሳ እስከ 5 ሰዓት ድረስ የቆየ ተጋድሎ ሲሆን በዚህ መሃል የፋኑ ኃይሎች በውጊያው አጥቂነት በከፍተኛ የበላይነት ሲቆዩም አገዛዙ ከፌጥራ ከተማ ተጨማሪ ኃይል በማስመጣት ሙትና ቁስለኛውን እየለቃቀመ ወደ መጣበት ዓለም ከተማ ፌጥራ ሸሽቷል፣ ሲሉ የፋኑ ኃይሎች መግለጫ ሰጥተዋል። ከሸዋ ስንወጣ ዘመቻ አንድነት ወሎቤት አማራ ላይም ቀጠል ነው። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ ቦሎም ልዩ ዘመቻ ቆቦ ከተማ ላይ የተኩስ ቀዶ ጥገና በመፈጸም ታላቅ ድልን ተጎናጸፉ። በአርበኛ ተሸሞ ፈንታዬ የሚመራው የአማራ ፋኖ ቦሎም ልዩ ዘመቻ መምሪያ ክንፍ የሆነው አንድ አሃድ ትላንት ምሽት ቆቦ ከተማ በመግባት ጥምር ዙፋነ ጠባቂ ሰራዊቱ ላይ ከባድ ጥቃት በመፈጸም በርካታ የብልጽግናነት ሰራዊት በመደምሰስና በማቁሰል እንዲሆን ምክትል አዛዡን ከፍተኛ አመራሩን ከናጃቢዎቹ በመደምሰስ ታላቅ ድልን ተጎና ጽፍ ያለው ሲል የፋኖ መግለጫ ያሳያል። በአርበኛ አሻግሬም ሙሉ ቦምበኛው የሚመራው የልዩ ዘመቻ አሃድ የአማራ ፋኖ ቦሎ አንድነት ለመስራት ከመርጦ ስምምነት እስከ አምባሰል ድረስ በርካታ ተጋድሎዎችን እያደረጉ የሰነበቱ ሲሆን አሁንም ተጋድሏቸውን በማጠናከር በማስቀጠል ቆቦ ከተማ በምሽት በመግባ ባት አዳሩን ታላቅ ገድል ፈጽመዋል። እዚሁ ወሎ ላይ ስንቆይ በዘመቻ አንድነት ወሎ ቤተ አማራ ግንባር የጥራጥረ ክፍለ ጦር ታላቅ ጀብዱን ፈጸመች። የአማራ ፋኖ በወሎ ላስታሳምኖ ኮር ስራ የምትገኘው በአርበኛ ኮማንዶ ብርሃኑ አሰፋም የምትመራው ጥራጥሪ ክፍለ ጦር ተመስገን ሻለቃ የብልጽግና ነውን በራስ ጠባቂም መከላከያ ሚሊሻና አድማ ብተናውን ከወልዲያ ባህር ዳር መስመር ከድልብ ከሳንቃና ደቦት ከተሞች ሶስት ሻለቃ ተሰባስቦም በቅሎ ማነቂያ ከተማን ለማስለቀቅ እየተተለተለ የመጣውን የብልጽግናን ሰራዊት ወደ መጣበት አሳፍረው መልሰውታል ሲሉም የፋኖ ምንጮች ገልጸዋል። ትላንት ከጠዋቱ አንድ ሰዓት እስከ ረፋዱ አምስት ሰዓት ተኩል ድረስ ለአራት ሰዓት ከሰላሳ ደቂቃ በፈጀ አውደ ውጊያ የኮማንዶ ብርሃኑ ቀኝ እጆች አንድ ጥይት ለአንድ ጠላት የሚሉም ጀግኖች የብልጽግናን ሀይል ሲያደበዩት ውለዋል ሲሉም የፋኖ መግለጫ ያሳያል። በዚህ አውደ ውጊያ የብልጽግና ሰራዊት ከባድ ኪሳራ የደረሰበት ሲሆን በርካታ ሙትና ቁስለኛውን ለማንሳት ያልቻለበትና ሌላ ኃይል በመጨመር አንድ ድሽቃ ተኳሽ የተሰዋበት እንዲሁም ብዛት ያለው ሙትና ቁስለኛውን በማንሳት የተመኛችን በቅሎ ማነቂያ ከተማ ቀቢስ ተስፋ ሆኖበት ወደ ነበረበት አሳፍራ መልሰዋለች ሲሉ የፋኖ ምንጮች ገልጸዋል። አሁን በቀጥታ ወደ ጎጃም አልፋለሁ። በቅድሚያም ባህር ዳር በዛ በዛሬው ዕለት ባህር ዳር ከተማ ስቴዲየም በር ላይ በተፈጸመ የቦምብ ጥቃት የምክክር ኮሚሽን እየተባለ የሚጠራው የአገዛዙ ቡድን ካድሬዎችን ጨምሮም የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸውን ተከትሎም ስቴዲየም ውስጥ ከፍተኛ ጭንቀት ተከስቷል። በባህር ዳርም ከፍተኛ ውጥረት መንገሱን አረጋግጠናል። እስካሁን በዚህ የቦምብ ጥቃት የደረሰው ጉዳትም አልተረጋገጠም። መረጃው እንደደረሰን በሰፊው ወደ እናንተ የምናቀርብ ይሆናል። በሌላ በኩል ዘመቻ አንድነት በጎጃም ግንባር ተጠናክሮ እንደቀጠለ ነው። ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ ስቦ በማስከዳት የብልጽግናን ሰራዊት መቀጥቀጡን ቀጥሏል። በዛሬው ዕለት አንድ የአማራ ወታደር የብርሃኑ ጁላ ጦር አባል የነበረም የጓደኛውን ጨምሮ ሁለት ክላሽ ይዞ መብረቁ ተፈራ ብርጌድን መቀላቀሉ ተረጋግጧል። ይህንን ተከትሎ የመጣውን ኃይል የፋኖ ኃይሎች ቀጥቅጠን መልሰነዋል ሲሉም ተናግረዋል። በሌላ በኩል ከወይን ውሃ ሞጣም ሬሽን ለመቀበል የመጣው የብል ጽግና ጦር አራጢ ላይ ጠብቀው የፋኖ ኃይሎች ከፍተኛ ጥቃት ሰንዝረውበታል። በሬሽን ፋንታም አስከሬን ታክፎም እንዲመለስ አድርገነዋል ሲሉ የፋኖ ኃይሎች ገልጸዋል። በሌላ በኩል አምስተኛ ክፍለ ጦር ራስ ቢተወደድ መንገሻም አቲከም ክፍለ ጦር ዛሬም ማስደመሙን ቀጥሏል። በስቦ ማስከዳት ስልቱ እሁዲት አካባቢም 30 ሚሊሻ ሙሉ ትጥቅ ይዘው ወርቅ አባይ ብርጌድን ተቀላቅለዋል። በ9ኛ ክፍለ ጦር አባይ የሸለቆ ብርጌድ የብርጌዱን አንድ ሻለቃ ለማፈን ተጨማሪ ኃይል ከሞጣና ግንደ ወይን ይዞ ወደ አባይ የተንቀሳቀሰው የብልጽግና ኃይልም የፋኖ ኃይሎች በወሰዱበት ፀረ ማጥቃት እርምጃም ወደ መርጡ ለማርያም ምሽጉ መፈርጠጡ ተሰምቷል። ዘመቻ አንድነት በጎንደር ግንባርም እንደቀጠለ ነው። በጎንደር ግንባር የአብይ አህመድ ሰራዊት እየተደቆሰ እንደሆነ መረጃዎች ያሳያሉ። የአማራ ፋኖ አንድነት በጎንደር ሰራዊት ድል እያደረገ ይገኛል። በሰሜናዊ ጎንደር ቀጠና ዛሪማ ከተማ አቅራቢያም ጉቦ ተራራ እንዲሁም ዋልድባ ገዳም አዋሳኝ ዛሪማ ወንዝና አዲስ ዓለም ከተማ በተደረገም የተጠና የፋኖ ማጥቃት በሁሉም የውጊያ ግንባሮች 43 የብልጽግና ሰራዊት ወደ ሰማይ ሲሸኝ፣ 21 ቆሰለ፣ 17 የተማረከም፣ የጦር መሳሪያ ደግሞ 62 ነፍስ ወከፍ የጦር መሳሪያ ተማርኳል። አንድ ብሬን የጦር መሳሪያ ከ400 በላይ ተተኳሽ ጥይት ጋር ገቢ ተደርጓል። በፋኖ ኃይሎች በማዕከላዊ ጎንደር ቀጠና ለግዳጅ የተሰማራው የአፍአጎ አካል ተከዘ ክፍለ ጦር የላይ አርማጭሆ ወረዳ ንዑስ ወረዳ ጃንኪዋ ከተማን ተቆጣጥረዋል። በውጊያው ከ15 በላይ የጦር መሳሪያም ተመርኳል። የተሰዋ የቆሰልና የተማረከም በድምሩ ከ25 በላይ ነውም ተብሏል። አድማጮች ለሰዓቱ ያስኮላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።